ሰላም ጤና ይስጥልኝ ሸዋዬ ሙሉ ነ ይባላለሁ። ከ ከምስራቅ አዲስ አበባ አንስተኛ ቅርንጫፍ ጽህፈት ቤት የሽያጭ መመዝገቢያ ፍርዶን አስተባባሪ ነኝ። ስለ ሽያጭ መመዝገቢያ በአጭሩ ገለጻ ለማድረግ ወዳለሁኝ። ሽያጭ መመዝገቢያ በፌዴራል ታክስ አስተዳደር አዋጅ ቁጥር ዘጠኝ ሰማኒያ ሶስት እዝባር ሁለት ሺህ ስምንት መሰረት የሽያጭ መመዝገቢያ አጠቃቀምን በተመለከተ ሽያጭ መመዝገቢያ መሳሪያ መጠቀም ያለባቸው ግብር ከፋዮች እነማን ናቸው? መጠቀም የሌለባቸውን ሩ ለመግለጽ ወዳለሁ። የሽያጭ መመዝገቢያ መጠቀም የማይገደዱ ለምሳሌ ላኪዎች፣ ጠበቆች፣ እንደገና ደግሞ የቤት አከራዮች፣ የቤት ለቤት ህክምና አገልግሎት የሚሰጡ እንደገና የእርሻ ስራዎችና የመሳሰሉት ሲሆኑ ሌሎቹ የሽያጭ መመዝገቢያ መሳሪያ መጠቀም ግዴታ አለባቸው ማለት ነው። ሁለተኛ የሽያጭ መመዝገቢያ መሳሪያ የሚጠቀሙ ግብር ከፋዮች ኃላፊነታቸው ምን ይመስላል እና እንደገና ደግሞ ምን ማድረግ አለባቸው የሚለውን አንድ ሽያጭ መመዝገቢያ መሳሪያ የሚጠቀም ግብር ከፋይ እውቅናው፣ የሽያጭ መመዝገቢያ እውቅና ያለው መሆን አለበት። ሽያጭ መመዝገቢያ በሚሰራበት ሰዓት ላይ አመታዊ ሰርቪስ የማሳደስ ግዴታ አለበት። ማሽኑ ብልሽት በሚያጋጥመው መብራት በሚጠፋበት የሽያጭ መመዝገቢያ መሳሪያ እክል በሚገጥመው ማሽኑ በሚጠፋበት ሰዓት የአካል ጉዳት ማሽኑ ላይ በሚደርስበት አመታዊ ሰርቪስ በሚያደርግበት ሰዓት ለቅርንጫፍ ጽሕፈት ቤቱ ተቋሙ ማሳወቅ ግዴታ አለበት። ስለዚህ ይህንና የተለያዩ የመሰሉ ችግሮችን ለቅርንጫፍ ጽሕፈት ቤቱ ሳያውቅ ማሽኑን ማንቀሳቀስም ሆነ ማሽኑ እያለ በማንዋል መጠቀም አይችሉም። ችግር በደረሰበት ሰዓት ለቅርንጫፍ ጽህፈት ቤቱ አሳውቆ የእጅበጅ መጠቀም ይችላል ማለት ነው። አመሰግናለሁ።